የህዝብን ተጠቃሚነትና መሰረታዊ ፍላጎትን ለማሟላት እንዲሁም ሁለንተና የብልጽግናን ለማረጋገጥ ግብርን በወቅቱ በመሰብሰብ ለታለመለት ዓላማ መዋል የመንግስት ተቀዳሚ ተግባር ነው። የሲዳማ ክልል ገቢዎች ባለስልጣን በ2016 በጀት ዓመት ግብራቸውን በታማኝነት ለከፈሉ 53 ተቋማትና ሁለት የልማት ድርጅቶች የእውቅናና የሽልማት ፕሮግራም አካሂዷል። ታማኝ ግብር ከፋይ ብርቱ የልማት አርበኛ ነው በሚል መሪ ቃል በተካሄደው የእውቅናና የሽልማት ፕሮግራም ላይ የተገኙት የዕለቱ የክብር እንግዳና የሲዳማ ክልል ርዕሰ መስተዳደር አቶ ደስታ ሌዳሞ ደግሞ ባለፉት አምስት ዓመታት በክልሉ ለተገኘው የሰላምና የልማት ስራ የግብር ከፋዩ ማህበረሰብ አስተዋጽኦ ትልቅ አቅም የፈጠረ ስለመሆኑ ገልጸዋል። እስካሁን ሲዳማ ክልል ከሆነበት ጊዜ ጀምረው ለሚታየው መልካም የሰላምና ለልማት እንቅስቃሴ የእናንተ የገቢ ግብር መክፈላችሁ ትልቅ አቅም ሆኖናል፣ የምለውን እውቅና መስጠት እፈልጋለሁ። በየፈርጁ ህዝቡ የሚፈልገውን ልማት ስራ እየሰራን እንገኛለን። የተሰሩ ልማት ስራዎችን ቅድም በዶክመንተሪም ቀርቦ ከብዙ በጥቂቱ ቀንጨብ ተደርጎ ማየት ይችላቸዋል። እነዚህ ልማት ስራዎች በከፍተኛ ደረጃ የህዝብን ችግር የቀረፉ፣ የህዝብ እርካታን ያሳደጉ፣ በአጠቃላይ ቀጠናው የተመቸ እንዲሆን ያስቻሉ ናቸው። ይህንን በዚህ ደረጃ ውስደን በሰላም ወጥተን በሰላም እንድንገባ የምንሰራውንም ስራ በነጻነት ሰርተን ተጠቃሚ እንድንሆን በአጠቃላይ ቀጠናችን ሰላሙ ተጠብቆ ተመራጭ ቀጠና እንደሆነና በተመቸ ሁኔታ ያለ ስጋት የምንኖርበትን አካባቢ ለመፍጠር ጭምር እናንተ የከፈላችሁት ገቢ ከፍተኛ ሚና ተጫውተዋል። ታማኝ ግብር ከፋዮች ግብርን ባለመሰወር የክልሉን ልማትና ሰላም በመደገፋቸው ምስጋና ያቀረቡት ርዕሰ መስተዳደሩ ለቀጣይ ቅር ስኬት ይበልጥ ኃላፊነታቸውን እንዲወጡ ጠይቀዋል። በዚህ ሂደት ውስጥ የሚገጥማቸው ችግር ካለ የክልሉ መንግስት በተለየ ሁኔታ ምላሽ ሊሰጥባቸው ዝግጁ መሆኑንና መልካም አስተዳደርን ለማስፈን በቁርጠኝነት እየሰራ ስለመሆኑም ርዕሰ መስተዳደሩ ገልጸዋል። በዚህ ሂደት ውስጥ የሚያጋጥማችሁ መንገዳገጮች ካሉ ደግሞ የክልሉ መንግስት በተለየ ሁኔታ ልሰማችው ዝግጁ መሆኑንም እያረጋገጥኩ የክልሉ መንግስት በአጠቃላይ በክልሉ ውስጥ ያለውን የአገልግሎት አሰጣጥ መሰረት ያደረገ መልካም አስተዳደር ለማስፈን ቁርጠኛ አቋም ይዞ እየሰራ ይገኛል። እንደምታውቁት ከቅርብ ጊዜ ወዲህ መድረኮችን እየፈጠርን ምክክር እያደረግን የአገልግሎት አሰጣጣችን ምን መልክ አለው የቱ ጋር ጉድለት አለብን የሚለውንም ከአመራሩ ጀምረው እስከ ባለሙያው ብሎም ለተገልጋዩ እስከ ህብረተሰብ የሚዘልቅ ንቅናቄ እየፈጠርን እንገኛለን። የነዚህ ንቅናቄዎች ግባቸው የምንሰጠውን አገልግሎት እንደ መንግስት የተሳለጠ የተገልጋዩን ፍላጎት ያሟላና ያረካ የተገልጋዩን በሁሉም ልማት ስራዎቻችን እንጌጅ የሚያደርግ በአጠቃላይ በጋራ የጋራ ሀገራችንን የመልማት አቅጣጫ ዳር የሚያደርስ ስለሆነ ሁላችንም ተደምረን የጋራ ሀገራችንን በጋራ እንድናለማ ሁላችንም ጥሪ እያረግኩኝ በእኛ በኩል መልካም አስተዳደር ለማስፈንና እናንተን በቅልጣፍ ለማገልገል ዝግጁ መሆናችንን በዚህ አጋጣሚ ልገልጽ ፈልጋለሁ። ግብርን በታማኝነት በመክፈል ሌብነትን መጸየፍ ይገባል ያሉት ርዕሰ መስተዳድር ደስታ ሌዳሞ ደግሞ የንግዱ ማህበረሰብ ህግን ተከትሎ መስራትና ግዴታውን መወጣት እንደሚኖርበት፣ የመንግስት አገልግሎት ሰጪ አካላትም ሌብነትን ተጸይፈው መስራት እንደሚገባቸው አሳስበዋል። ግብርን በወቅቱና በደንቡ መሰረት በፈቃደኝነት መክፈል የዜግነት ግዴታ መወጣት ብቻ ሳይሆን የስልጣኔ ምልክት መሆኑን የገለጹት የክልሉ ገቢዎች ፖሊስ ቢሮ ኃላፊ አቶ ደምሴ ሳቱ የገቢ አሰባሰብ ሂደቱ በንጽጽር ከአምናው የተሻለ መሆኑን ጠቅሰዋል። በ2016 በጀት ዓመት 13.3 ቢሊዮን ብር ለመሰብሰብ ታቅዶ 10.1 ቢሊዮን ብር መሰብሰብ የቻል ሲሆን በዚህ ዓመት 15.3 ቢሊዮን ብር ለመሰብሰብ አቅደን በ11 ወራት ውስጥ 12.4 ቢሊዮን ብር መሰብሰብ የቻለን ሲሆን በቀሪ ጊዜ እቅዳችንን በሙሉ ማሳካት እንደምንችል ምንም ጥርጥር የለውም። በክልሉ ያሉ ምስጉን ግብር ከፋዮች በበኩላቸው ግብር የውዴታ ግዴታ በመሆኑ ከሚያገኙት ለመንግስት ገቢ በማድረጋቸው ደስተኛ መሆናቸውን ገልጸዋል። ግብርን በአግባቡ አሰራርን ተከትሎ መስራት ምን ያህል ሰውንንም ተቋምንም እንደሚያስከብር የተረዳውበት ነው ብዬ ሌሎቹም ከዚህ መማር አለባቸው። በአግባቡ ህግን ተከትሎ ለመንግስት የሚገባውን ገቢ በአግባቡ ሰብሰ ማስገባት መቻል ልማትን መደገፍ ነው። የራስን ችግር የራስን ደህንነት ለመቀነስ መጣር ማለት ነው። ሆስፒታል እየገነባን እንደሆነ መንገድ እየሰራን እንደሆነ በቃ እኛ በሰጠነው ከእኛው ለእኛ እንደሆነ የተማርኩበትና በጣም ደስ ያለኝ በመክፈላ በጣም ደስተኛ የሆንኩበት ነገም ተበረታትቼ በልዩ ሁኔታ ራሴን አዘጋጅቼ ያለምንም እንትን አሁንም ያው በዛ ሁኔታ ነው የሚከፈለው። ግን በተሻለ ሁኔታ አጥርተን ለመክፈል እንትን እንላለን ማለት ነው።